ሰላም ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴ ናችሁ በያላችሁበት ሰላማችሁ ብዝት ብዝት ይባልልን አብዝቶ ይብዛልን ብለናል። እንዴ ናችሁልን በያላችሁበት ሰላማችሁ ጤናችሁ ሁሉ ነገራችሁ እንደተከበረ ተስፋ አደርጋለሁ እንዴ ናችሁ ዛሬ ደግሞ ያው ካመቱ ወይም ከወሩ። ለየት ባለ መልኩ ነው የመጣነው፣ አይደል ከብዙ ቆይታ በኋላ ዛሬ ተመልሰን መተናል። ከሰልች ለየት ባለ መልኩ ለየት ያለ ቪዲዮ ነው ይዘን የመጣነውና እስኪ ቲንዊ ሰላም በያቸው ነው የፈጠነ ወደ ስራ ወደ ገደለ ሰላም ሰላም። ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? በውጭም በሀገር ውስጥም ያላችሁ ሰላማችሁ ብዝት ብዝት ይበልል። ከብዙ ቆይታና መጥፋት በኋላ እንደ አዲስ ቤታችን ለማድመቅ ተመልሰን መተናል ማለት ነው። ዛሬ መጣ ነው ደግሞ እናንተን በማጠብቁት በማይጠብቁት ማለት ነው ለየት ባለ ቪዲዮ መተናል። እንደው ለዚህ ዩቲዩብ ቻናል አዲስ ሲሆናችሁ ሰብስክራይብ እያደርጋችሁ ጀምሩ ነው። አይታችሁ ከሆነ ዚዙ ደሴ ላይ መታ እያፈላችሁ ነው። በጣም ምንድን ነው እኛ ለራሱ አልገባን ይሄ ጤና ነው ይሄ ምንድን ነው የሚለውን ነገር ቸክ ለማድረግ ነው ዛሬ የመጣ ነው እና ፋሚሊ አንሄዳለን። እሷ ያለችው ራምላ ጋር ነው ተብሎ ሰምተናል። ጓደኛ ጋናት ህዛናት እና እንትና ደግሞ በጣም ብዙ ሙያዎች አሏት የማታውቋቸው። እና ቲኑ ሂደን በሙያዊ ጥበባ አንዳንድ ነገር ያለውን ነገር እስኪ እናማክራት ብለን ወደ እሷ የሄድን ነው እና እኔ እህቷ አለሁላት እናማክራት እስኪ ያለውን ነገር ፋንዴ እንደዚህ ዝም ትላለ ብላ ነው እራሷን አጠርታ ያመጣችኝና ዝም ማለት ነው ጥሩ ሐሳብ ነውና ራምላ ጋር ነው ያለችው፣ እንሄዳለን። ሶፋ ቤት ሶፋ ተልኔት ምን እንዳትሄዱ ምን ወዳችሁ እዚህ ቤት እዚህ ቤት እዚህ ቤት። እንዴናችሁ? እንዴናችሁ? አረ ፋንዳ ፋንዳ ፋንዳ ራምላ ያራዳ ልጅ፣ ራምላ ያራዳ ልጅ። ዋትስአፕ ብያለሁ፣ ዋትስአፕ ለመጥላኝ መዝሙር ጀመርክ እና ምን ላድርግ? ሰላም ሁሉ፣ ሰላም ሚሊ ጋር ነው የመጣሁት። ራምላ፣ በጣም ደስ ይላል። በጣም ደስ የሚል ነገር ነው እዚህ ፍቅር ሰላም፣ ሰላም፣ ሰላም እንዴት ናችሁ ውዴ? ፓንዳ ቤተሰቦች ደህና ናቸው? እኛ በጣም ደህና ነን። እንግዲህ ዛሬ ፓንዳ በኔ ቤት ለመጀመሪያ ጊዜም ባይሆን መጥቷል። መጥቻለሁ። እዚህ መጅልስ ቤት ግን የመጀመሪያ ነው። እዚህ መጅልስ ቤት የመጀመሪያ ነው። ራምላ ጋር ግን በጣም ብዙ ጊዜ ነው እንታገናኘን እኔ ሰበሰብኳቸው እና ዛሬ ዙዬ እቺን ላጽማና ነገራችን ላይ ያው የልጅ ብዳ ያስታውቅም ብዬ ነው እንጂ የሆነ ነገር አለ። እስኪ ሰላም ትበላችሁ። ችግር የለም። ራብ ልጅ ሰላም ብላችሁ ወሰና አንቺ ነሽ እንጂ እኔ እኮ ሰለምኩኝ ነው ልገርበው። እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? አይ ሳላስበው ስለመጣ

እንግዲህ ፍቅር ፍቅር አስበል። በእና ይዘሃት አትመጣም፣ ያመቻት ትመጣልሻለች። ቲና ቲና፣ ሰላም ሰላም። እዚህ ቤት ሃይ፣ ሰላም ሰላም። ምን በጓደ ምናምን እንደዚህ ነው እንትን የሚሉት ስታዩ ጓደ ነገሩ ጋ ቁጭ ነው። ዶክተር ከበሽተኛው አጠገብ ነው የሚሆነው። በነገራችን ላይ ዛሬ ራምላ ይች ልጅ በሚገርም ሁኔታ ነው። አይ ሰሞኑን ግን ምንድነው፣ አንቺ እዚህ ደሴ ላይ እያረግሽ ያለሽው ነገር ምንም እየጣመኝ አይደለም። አንዴ አበርኳለች፣ አብዳ የናት አንዴ ደግሞ እርጉዟን ልጅ እርጉዟን እዚህ ልታስወልጃት። እኔ ከዛ ወዲህ ወደ ላይ ውጋት፣ ወደ ታች ኮኮላት እየለቀቀብኝ ነው። አይራም ምን እንኳን ጀመራችሁላት እንዴ? ምስቆሳሳት ኖርማል ማለት ነው ኖርማል ነገር ይላተ ኮለዛ ሆኖ አንቺ እንድንዳማካሪ የጠራን

ሌላዎች ቀን ነው ምናምን ሌላሮች ቀን እንደዛ ነገር ይባላል እና የወዛደሮች ቀን ዶክተር ተብዬ አታስቂኝ ስጋ ቤት ቀጥረውሽ እንዳይሆን ብቻ ሙያዬ ይሄ በቃ እንዳይሽ ግን ተስጋቢ እንዶ እስካሁን ዝም ማለት አይ በነገራችን ላይ እኛ ሰፈር ዱዓ አለና የሴት ወዳጅ አላስደርግላት ነበር፣ ግን ምን አሉኝ፣ ይሄ ከወዳጃ ተላልፎታል፣ ይሄ እንትን ብሏታል፣ ሰርጅቷታል። ስለሆነ የሰረጀን ነገር ደግሞ በሰርጀሪ ነው። ብዙ ታወራለች፣ ብዙ ታወራለች። ምን ልታረጉ መጣችሁ? ትጀምራለች አሉ። ተጣልቷታል። ሲጀመር ምን መሰለ ይሄ ሌሊት ቅዠት፣ ቀን ፉጨት ነው ሁኔታዋ ማለት ነው። እና እንደዛ ነው። ሳቅ ሳቅ ይላታል ደርሳ ነው ምትወገለው። ይሄው እንዳልኩት ድንገት ቡፍ የሚያረጋት ነገር አለ። ትስቃለች ደግሞ በመሀል ደግሞ በመሃል በመሃል የመወበራት ነገር ያወበራታል። ተወበራለች። ተወበራና ደግሞ መብራቱ በረደላ፣ ስንግን በጣም ደስ ሰው እያዝናናኝ ነው። እናቴ ነው በራሷ በጣም ነው እንትን የምትለው በራሷን የምትዝናናል እኔ ለማንኛውም፣ እኔ ሙቀታለኝ። ግን ከእኔም በላይ ያሉትን አማክሪ ይሄ መርፌ ስጫት ይሄ መሰጠት አለበት እሱ ምክንያቱም ኖርማል አይደለችም። ባለፈውም ስናያት እዛ እንትን ላይ ልጅቱ ሳትሰተር ከታል ተብለሻለ ነው። ዛሬ ይሄ መርፌ መስጠት አለብኝ እ

እንዴት እንደደረገ የነበረው ምንድነው የምትራንክ ምናምን ሳይሆን መረጋጋት አለብሽ። አይደለም ልክ አይደለሽም። በጣም ቆሙም ጋ ጭምርኩ ነው። ይኸውላችሁ እኔ እኮ ለፋሚሊዎቼ ሁሉን ነገር አስረዳለሁ ስራዬን ከሰራው በኋላ ባለፈው ለራሱ ዝም ብለሽ እንደችል ሶስቴ ትስቂያለሽ። ምንድነው አዙር ወደ ኋላ

ውዴ አንዳንድ ጊዜ ነገሮችን ረጋ ብለሽ ትሰቢ። ይሄ ግራ ይሰሻል፣ ላይ ይሰጥሻል፣ ዳሌም ጤነኛም ትሆኛለሽ። ብዙ ነገር ነው የፈጠነው እንትን የሚለው እንትን በይማ

እሱን ትራስ እንደዚህ አድርገና አሁን ይመቻል። አስተኛ

ከዚህ በኋላ ተረጋጋችን። መች ወጋችሁኝ? መች ወጋችሁኝ? ተዋጋሽ እኮ አሁን ማል ስላሉ እሺ አሁን አይታወቅሽም። ኧረ አሁን ደህና ትራም ደግ ሸጥ ተረጋጋችን፣ ተረጋጋችን። ተመስገን በቃ። እኔ ትሮውን ብትሰሚ ገና ሳይጀምርሽ አድንሽ ነበር። አትሰሚም? አንቺ እናንተ ምን ዐይነት ቀልድ ነው የምትቀልዱት? ሰማችኋል? እንደ እናንተ አንቺ ምን ዐይነት ቀልድ አትቀልዱ እዚህ እንደ

እግር እዚህ ላይ አይሰቀርም ነው ዶክተር። አመማት ምናምን። ምንድን ነው የምታወሩት? ያማችኋል እንትን

ኧረ አንቺ ታይ ሙድ አትያዝብኝ። ታይ ነው ሰው ጤነኛ መጥቶ መር እስኪ አሁን መራመድ ትችላለች። እስኪ መራመድ ቅድም አልሄደችም ነበር። እስኪ መራመድ እስኪ እሷን ውይ እ መድሃኒቱ የሚሰራው ስትራመር ነው። ተነሽ እና ተራንጅበት ተንቀሳቀሽኩኝ ትምልሽ ነው በቃ ነገራችን ላይ ይሄን መርፌ ብዙዎች ቢወስዱት በጣም አሪፍ ነው። ለምን አሁን ቅድም ገርጥታ ነበር፣ አመድማ ሁና ነበር የመጣችው። አሁን ወዝማ ወዛ ሆነች። እና አንዳንዴ ጥሩ ነው፣ በጣም ደስ ይላል። አዎ አረ ደና ደና ምናምን ሁሉ እንደዚህ ማለት ጀመረ ዚዙ ዚዙ

ተረጋጊ በቃ። ቹኬ እናንተ እንዳትወው ማን ማን እ ቹኬ አለው። እናንተ ማኑኤል ስሚ፣ ቆይ፣ ስሚ ልንጋር

ኧረ እኔ እንጃ ምንም አላውቅም እንዴ ነው የወጣሽ ዚዙ እኔ ሁለተኛ አልችልም እወጣት ዚዙ ተረጋጊ በቃ እናንተ አማቻል እንደዚህ የሚቀልም እኔ እቀልም በቃ አፍጠሩ ደርሷል አሁን እሷ ብቻ ናት እንዴ ፕራንክ ማድረግ የምትችለው እሷ ብቻ ናት እኛ እንችልም እንዴ ኧረ ፕራንክ ያስተማርሽን አንቺ ነሽ ሶ ያው በሪል ነው ፕራንክ ዝም ብሎ ምናምን አንፈልግም ይኸው አሟልተን ከነ መርፌው ከነ ጓንቱ ከነ መድሀኒቱ የተሟላለት ነው እና ራምሊ ምን ትያለሽ ? አሁን ወደ ራሷ ተመለሰች። ከዚህ በኋላ ፕራንክ የሚባል እንዳታስቢ። ደስ ይላል ባታስቢ ጥሩ ነው። ታሰብሽ ደሞ እናንተም ጀመራችሁ እኔ ጀመራችሁ እኔ ተው አችሉኝ። ረምሊ ተምስክር አለች። ያው እንግዲህ እሷ ይሄው ከአሁኑ ፈርተኝ እኔ የለውበትም ማለች እና ፋሚሊ ዛሬ እንደምታዩት እችን የመሰለች ልጅ ፕራንክ ከሷ የተማረው አስጀምራል። ለምን እኛም ፕራንክ አናደርጋት ብለን ፋሚሊ ማያውቁም። በነገራች ላይ ጨዋታው ጀመረ መተናል። ብቻ ተሳክቶልናል፣ ተሳክቶልናል ብለን እናስባለን። ሞ ሙሉ እቃውን ያሟላ ነው እምትዩ ነገር በጣም ነው የደነገጥኩት። እናንተ ምን መርፌ መርፌ መርፌ መርፌ አትወደው። ቆይ ምን አይነት ሰዎች ናችሁ? እኔ የኔ ፕራንክ አላወቃችሁት ማለት ነው። አያችሁ፣ ፕራንክ ስጀምር እነሱም ጀመሩ ማለት ነው። አይ ችግር የለም ምን ያዙናል። ግን እንደዚህ በጾም አንጀቴ እንደተጫወታችሁብኝ፣ እንክሳለን እንክሳለን። ራምላ አንቺም እጅሽ አለበት ግድ ነው ግድ ነው ግድ ነው ግድ ነው የሆነ ነገር አጋዥ መሆን አለባት። ደውለን የትናት ስንል የፈጠነ ይጃታለሁ አይ የመጣ ነው በአየር በፈረስ እና አና ፋሚሊ በዚህ መልኩ ፕራንክ አድርገናታል። ትልቁን ሚምና እና ትልቁን ጨዋታ የተጫወተችልን ቲና ያራዳ ልጅ ቴንክ ዩ በጣም ቴንክ ዩ በጣም ቴንክ ዩ በጣም ቴንክ ዩ በጣም ፋሚሊ ዶክተር ብሆን አሹፊ ለካሜራ ጋይስ፣ እያያችሁ ነዋ ጋይስ። ይህንኑ ለመስዋዕት ነው የከፈለችሁት የሚያራ ዳ የምር እሷን እንትን አረጋለሁ ብዬ ፋሚሊ ያቀበጡለታሉ። እና ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያረጋችሁ ከጎናችን ሁኑ። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረመቱላ ወበረካቱ። ሰራላችኋለሁ አምን ወዳችሁ ይሆናል ድረስ ሰላማችሁ ብዝት ይበል።